ሰላም ሀና፣ እኔን ወርቅ ቤት ካጅማል ወርቅ ድጋሚ እየጨመረ ነው። ምንም አረጋችሁም። ሲቀንስም ነግራችኋለሁ፣ ሲጨምርም እየነገርኳችሁ። አሁንም ቻንስ አላችሁ። መግዛት የምትፈልጉ ደግሞ ስትገዙ ቅናሽ ነው ተብላችሁ ስትገዙ ሜኪን ቻርጅ ጠይቁ። ወላሂ ነው የሚላችሁ። ሜኪን ቻርጅ እንኳን አበሻ ይቅርና አረብ ራሱ ማታቁ ከሆነ ሂሳብ ማታቁ ከሆነ ሜኪን ቻርጅ ከአስር ግራም በላይ ስትወስዱ ሜይ ቢ 25 ብር አይደል የእጅ ስራ የተሰራበት 25 ብር አርባ ብር ሀምሳ ብር መቶ ብር ብላ ሊያስቡባችሁ ይችላል ለዛ ሜኪን ቻርጅ ጠይቁ በአንድ ግራም ላይ ሀያ አምስት ብር ወይ ሰላሳ ነው ከአስር ግራም በላይ ከአስር ግራም በታች ያላችሁ ደግሞ ሜኪን ቻርጅ መቶ ሀምሳ መቶ ሁለት መቶ አንድ ላይ ከሆነ ለመቶ ሀምሳ ማጫወቻን ሀብል ከሆነ አንድ ዕቃ ከሆነ ከመቶ ሀምሳ አልፈንም ሁሌ የምትበሉ የእጅ ስራ ጠይቁ፣ የወርቅ ዋጋ ጠይቁ፣ ክብደቱን ጠይቁ። ዲስካውንት ስትባሉ እንደ በግ እንቧ አትበሉ። ማታቁ ከሆነ ሜኪን ቻርጀር ደብል ነው የሚያስቡባችሁ። ለዛ ሹፉ ዩት እኔ ጋ እንዴት እንደሚያምን ጋር ያሉ ዲዛይኖች እንዲህ በደረቦቹ አስበትቼ ላችኋለሁ። ያለቁት ነበረ ያላችሁ ይሄ መጀመሪያማ አለ አዲስ ማጫወቻው ያው ከመስቀል ሌላ የምትሉት ሀብሉ ጋር መውሰድ ይችላላችሁ። ማጫወቻው ለብቻ መግዛት የምትፈልጉ በጣም ያው አም በድፍኑ ያህና ነው የምትሉት ያውላችሁ፣ በድፍኑ ነው እንዳለ፣ ሌዘር ዲዛይኖች ናቸው ያውላችሁ፣ በጣም ነው የሚያምረው። ያውላችሁ በድፈ ምፈልጉ ንጹህ አንድ ካራንት ያብሻ ዲዛይን ማለት ነው። ታውስ ምትፈልጉ ሁለት ዋለ ያለ ባንድ ዋለ ወርቅ ንጹህ ወርቅ ነው። ደረሰኛለሁ ልቅያሪ አንድ ወራ መስቀል ምትፈልጉ ልጆች፣ ያው መስቀል ብቻውን ነው ሰት ስላላችሁ። እንዴ ያው እዩ እንዴት እንደሚያመር በድረቡ፣ ማለት በመስቀሉ ሆኖ በድረቡ አለ፣ ቦፍራሙ መካከልኛ ከፈለጋችሁ ሁሉም 21 ካራንት ነው ጋይዝ፣ ደረሰኛ የአበሻ ዲዛይን የምትፈልጉ ልጆች በአበሻ ዲዛይን በጣም የሚያማምር ንጹህ ወርቅ 21 ካራት በትእዛዝ አንድ ፍሬ ሲታዘዝ ጋይዝ በገመዱ ቦፍራም አለላችሁ። እንደዚህ ፋንክሊፕም አለ፣ ይሄ ፔፐር ክሊፑም አለ። ጠፍጣፍ የምፈልጉ በምፈልጉ ዲዛይን ማዛት ትችላላችሁ። ግራምና ስራ ከጠየቃችሁ ልጆች ኦንላይን ስገዙ አትሸወዱም። ግን ሆነ እንዳትሸወዱ ደግሞ እጣ ያለው